ጠንያላነዚርና አልፋታም። እሺ የምር አልፋታም። ኧረ ጉድ በል ጎንደር ማለት አሁን ነው። እንደ እኔ ልጆች የሆነ ታረጉት እንደ ያመረሩ እንደ ብሩክ እኮ ተናዷል። በቃ እንደመጣ ነው ፋሲል ለእያናቱ ላይ የወጣበት ማለት ነው በጣም። ዛሬ እንግዲህ ቀብራራው ማለት ነው። ሀምሳ ቢወለድ ሀምሳ ነው ጉዱ የተባረከው ይበቃ ላንዱ በሚለው እንግዲህ ከመኪናው ወርዶ ዘራፍ ብሎ እንግዲህ ሀይሚዬን አፈቅራት አለው እያለ ብቅጥልም የሚለውን ፋሲልን ማለት ነው እና አፈር ከእድሜ አስበልቶ ከኔ ፍቅረኛማ አጠገቧ እንዳትደርስ ብሎ አንድነታቸውን አሳይተዋል ሀይሚና ቦራ ዛሬ ማለት ነው እና በጣም በጣም እኔ ደንግጫ ያለ እውነት ለመናገር ምክንያቱም ልጇ አልተረፈም ማለት ነው እና ብሩክም እንግዲህ በሀይሚ ምንም ድርድር እንደማያውቅ የፈለገ ነገር ቢሆን ራሱን አሳልፎ እንደሚሰጥ ይሄው የፈለገህን በፈለገህ መንገድ ብቻ ለብቻም ቢሆን መገናኘት እንችላለን ብሎ እንግዲህ ዛሬ ሀይሚ በመሀል ስለኖረች ብቻ ታርፈዋል ማለት ነው እና ሰላም፣ ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ፣ ዛው ባላችሁበት እያልኩ፣ ወይ ወድ የጨረቃ ቤተሰቦች እንኳን ወደ ሀንቾ ቻናል በሰላም መጣችሁ። በጣም ይቅርታ ትንሽ ቆየት ብያለሁ። ምክንያቱም ስራ ላይ ነበርኩ ነበር ውጭ ላይ ነበርኩ ማለት ነው እና በእርግጥ ቪዲዮውን ውጭ ላይም ሁኛ አይቼዋለሁ፣ ሸር አድርጌዋለሁ ወዲያው ማለት ነው። ብቻ ግን ደንግጬ ያለው እውነት ለመናገር ማለት ቡራን እንደዛ በቃ ልክ እንደመጣ ነው የተሰቀለው፣ እና እኔ በጣም ነው የደነገስኩት የምር ነው የምላችሁ እና እንግዲህ ፋሲልም የመግቢያ ቪዲዮ የሰራው እሱ ይመስለኛል። በጣም በጣም በጣም በቃ አማሉኝ የሚል መልእክት ነበር ያስተላለፈው። እኔ ባላሰብኩት መንገድ ነገሮች ወደ ሌላ ጉዳይ እየሄዱ ነው። ማለትም ሃይሚን አግተሃል ተብያለሁ። እኔ እኮ አግቻ ሳይሆን ከቤቴ ወስጄ ፍቅሬን ነው የገለስኩላት ብሏል ማለት ነው ፋሲል ማለት ነው እንግዲህ ደፋሩ ማለት ነው እና ሀይሚ ደግሞ ከቤቱ አግቶኛል ብላ ወደ ህግ ነገሩን ወስደዋለች። እባካችሁ የጨረቃ ቤተሰቦች ከቡራ ከሀይሚ ጋር አስታርቁኝ። እኔ ብሩክን ይቅርታ ልጠይቀው ዛሬ ቀጥሬዋለሁ። ብሩክ ግን ምን አስቦ እንደሆነ በሰላም ነው ያወራ ብሏል። ብሩክ እንግዲህ ቢፎክርማ አትመጣም ነበረ። ስለዚህ በሰላም ያወራህ እንድትመጣለት ፈልጎ ነው ሰው ተገናኝተሃል ማለት ነውና ረ የምር በጣም ነው የሚገርም። እኔ እንጃ ማለት ትንሽ ይከብዳል። ቢሆንም ምክንያት እንግዲህ ማለት ሀይሜና በራ አንድነታቸውን አስመስክረዋል ማለት ነው። ይሄ ለጠቅላላ ማለት ነው አሁን እየተሰራ ያለው ቪዲዮ ምንም ቢሆን ምን እውነቴ ነው ምላችሁ። እና በብሩክ ብትመጡ በሀይሜን ብትመጡ በቃ ሀይሜ ከብሩክ ውጪ ማንንም እንደማትፈልግ የምሬን ነው ምላችሁ። ማንም ባጠገባ ኢቨን እንኳን ኢንቦክስ እንዲያደርግላት ሁላ ሰው አትፈልግም። በቃ ምንም ይሁን ምን ማለት ነው። በቃ ከብሩክ ውጭ ማንንም እንደማትፈልግ በዙሪያዋ የሚያስፈራራት ሚኖር ምንም ሚኖር በቃ አላ ደለ በፍቅር ዙሪያ ማለት ነው። በቃ ከብሩክ ውጭ ማንንም እንደማትፈልግ ሀይሚ እያሳየች ነው ያለችው። በብሩክን ብትመጡ እንደዛው ማለት ነው። በቃ በሀይሚ የመጣ ባይኑ መጣበት ማንንም አይታገስም ማለት ነው። ይህን ስላችሁ እንግዲህ የሁለታቸው ፍቅር አንድነታቸውን እነሱ አንድ ሆነው ለሌሎቹ ነው እኮ እየተናገሩ ያሉት። በቃ አትንኩን ነው። በቃ እኛ በራሳችን አይዲያ በራሳችን ሙድ ይነስም ይድጋ፣ ይነስም ይደግም እንዴት ነው ማለት ማደጋችን፣ እንደ እግዚአብሔር ፍቃድ እናድጋለን። የምንመጣው በራሳችን አይዲያ ነው። በራሳችን አይዲያ ስንመጣ ደግሞ አትንኩን፣ አልደረስንባችሁም። ያ ማለት ያለ ስማችን ስም የምትሰጡን በሀይሚ የምትመጡ አፍቅሬሻለሁ የምትሉ በብሩክም ደግሞ በቃ ብሩክን አፈቅረዋለሁ ምናምን ምናምን የውሸት መላመት እያደረጉ ፎቶ እየለጣጠፉ በውስጥ የሚልኩም አሉ። ስለዚህ ብሩክ እኔ ቼክም አላደርጋቸውም ብሎ እንግዲህ ተናግሯል ቪዲዮ ላይ። አሁን ደግሞ በተግባር እያሳዩ ነው። በቃ እኔና ሀይሚ አንድነን ማንንም አንፈልግም፣ ማንም በጠገባችን እንዲኖር አንፈልግም። በመጥፎ አይኑ የሚያይ ማለት ነው። በመልካም አይኑ የሚያያቸው የሚደግፍ ጽሑፋቸው የሚያበረታታቸው ለነሱ እያመሰገነ ነው። ስለዚህ ማለት እንግዲህ በመጨረሻ ምንምለዋለይ ማለት ነው። እና ሀይሚዬ ይዘው የመጣችው ነገር አስተማሪ ነው። ብቻ ባለፈው ማለት ነው ይመስለኛል፣ ባለፈው ብሩክ ወደ ዱባይ የሄደ ጊዜ የሆነ ሰው የሚያስጨንቃት እንደዛ ድምፅ ምናምን አውታ ነበርና ምንም ነገር ማለት ለብሩክ ብላ በቃ ነገሩ እንዳይጋነን ብላ ነገሩን እንዴት ነው እርገባ እርገዋለች ማለት አስቀርተዋለች። እሷ ምንም ሳትሆን ብሩክ ምንም ሳይሆን ግን ደግሞ ብሩክ እንዲያምናት ብሩክ ያምናታል። ግን ደግሞ በቃ እንዴት ነው ያስ ያስፈራራሽ የነበረው ልጅ የታለ ምናምን ስለሚሏት እንግዲህ እሱ ልሽ ፋሲል ይሁን ሌላ ይሁን እኔ አላቅም ማለት ነው። እርግጠኛ ሆኝ የማወራው ነገር የለኝ በዚህ ውስጥ አልገባም እና ቢሆንም ግነት ያንን ነገር ለብሩክ ብላ እንዳደረገችው ማለት ብሩክን እንዲተናኮለው ስለማትፈልግ፣ ለምን በሱ ስለመጡባት ማለት ነው። ስለዚህ ያ ነገር ሲሆን፣ ያ ነገር ሲበርድ እሷ ጋር ምንም እንዳላደረጋት ከእሱ ጋር ያኔ ከማውራት ውጭ ምንም ነገር እንደሌለ በቃ ማለት ኦዲዬንስ እንዲያቅላት ትፈልጋለች። ብሩክ ያምናታል መቶ ፐርሰንት ማለት ነው። ለምን እሷ ራሷን ስለምታምን ብሩክ ደግሞ ልክ እንደራሱ ራሱ ስለሚያምናት ምንም እንዳልሆነች ምንም ነገር ምንም በቃ ማለት ምንም የተደበቀ ላይፍ እንደሌላት ወይም ያጠፋችው ጥፋት እንደሌለ ምክንያቱም ያንን ፕራንክ ስትጀምረው ብሩክ ከዱባይ ከመሄዱ በፊት ስትጀምረው የሆነ ጥፋታ ማጥፍቻ አለው ብላን የመጣችው ያ ደግሞ ንግግር ወሬ እንደዚህ ምናምን ወይም ሻይ ቡና ነው እንጂ ሌላ ምንም የተደበቀ ማንነት እንደሌላት አጥርታ መሄድ ስለፈለገች ነው። ምክንያቱም አሁን ብሩክ እና ሀይሚ ለቁም ነገር እየደረሱ ነው ማለት በቃ ወደ አንድ ሊመጡ ነው። ከቀን ቀን እንግዲህ እንዴት ነው መኪና ገዙ፣ ቤትም ገዝተዋል። በቅርብ ቀን ትልቅ ሰርፕራይስ ይኖራል። ስለዚህ በቃ ማለት ብሩክ እንደው ምንድን ነበር ያለ መኪናውን የገዛ ጊዜ ብዙዎች ጓ ጓደኞች ሰባት አመት አስር ዓመት መጠናናት እያሉ ጊዜያቸውን ሉዝ ያደርጋሉ። ለመጠናናት ግን ይሄን ያህል ጊዜ አይፈጅም፣ አንድ አመት ራሱ ከበቂ በላይ ነው ብሎ ተናግሯል። ሶያ ማለት ነገሮች ስቴፕ ባይ ስቴፕ እየተሳኩ እየተሟሉ ከሄዱ እኔና ሀይሚ አንድ የምንሆንበት ቀን ሩቅ አይደለም ለማለት ፈልገው ይመስለኛልና ስለዚህ አሁን በቃ ማለት ከዚህ በፊት የሆኑ አንዳንድ ነገሮች፣ ያልጠሩ ነገሮች ካሉ እነሱን እያጠሩ መሄድ ፈልገው ነው ስለዚህ እየሰሩ ያሉት ስራ ነው። ሌላ ምንም ታሪክ የለው፣ ስራና ስራ ብቻ ነው። በእርግጥ ሀይሚ እና ቡራም እንግዲህ ያው እንዴት ነው? እንኳን አደረሳችሁ ለሆሳና የክርስትና እምነት ተከታዮች። ማለት እንግዲህ ማማትም እየገባ ስለሆነ ነገሩን ቢያሳጥሩትና በአዲስ ነገር ቢመጡ ደስ ይለናል። ሀይሚና ቡራ ማለት ነው፣ ነገሩ ቢያጥር ማለት ነው። ነገር ግን ቡራ ዛሬ የሆነች ልጅ ፖስት ሲያደርግ ኢንስታግራም ላይ አስፈርቶኛል ማለት አሁን ዛሬ መጨረሻ ላይ ሀይሚን ከዚህ በኋላ አያገባኝም ስለ አንቺ ሲላት ነበር እና ከዛ ደግሞ ፋሲል አዋ ያገባህም ሲለው፣ እንደገና ደግሞ ብሩ አንተን ጠርቻለሁ ወይ እያለ ነበርና ብቻ ነገሩ በዚህ ቢያበቃ ደስ ይለኛል። ብሩክ አያገባኝም ከዚህ በኋላ አንቺ ነሽ ምናምን ካለ ሌላ ነገር ሊያመጣ ይችላል። አይ ዶን ነው ማለት ሌላ ሰው ይዞ ሊመጣ ይችላል አይታወቅም። ሀይሚን ሊበቀላት ይችላል ብቻ ግን አሁን ማማትም እየገባ ስለሆነ ነገሮችን በማስተዋል እንዴት ነው ቢቋጩትና በአዲስ ነገር ቢመጡ ደስ ይለናል እኛ የጨረቃ ቤተሰቦች ማለት ነው። ቢሆንም ግን ያው ምንም ይሁን ምን ሀይሚ ጀመረችው አሁን ብሩክ ከ የቀጠለ ማለት ነው። ስራና ስራ ነው ብቻ እየሰሩት ያለው፣ ሌላ ምንም ነገር የለውም። ምንም ማለት ነው። የምሬን ነው የምላችሁ። ምክንያቱም በቃ ሁለታቸው እንዴት ብለው ይናገሩ? ማለት እነሱ ፍቅረኛሞች እንደሆኑ፣ የወደፊት እቅድ እንዳላቸው እራሳቸውን ያውቃሉ። ነገር ግን ደግሞ በመሀል በቃ ብሩክ እኮ እንዴት ነው አያፈቅራትም፣ ወይም አይወዳትም፣ ቢፈቅራት ያፈቅራትም ቀለበት ለምን አያስርላትም? ምናምን ብዙ ነገር ይባላል። እንዲሁም ደግሞ ለስራ ነው የተገናኙ ብቻ መኪናውን አስመልክቶ ራሱ ብዙ ነገር እየተባለ ነበረ እና የምሬን ነው ምላችሁ። እና ስለዚህ እነሱ አንድነታቸውን በማውራት ብቻ ሳይሆን በማስተላለፍ ብቻ ሳይሆን በተግባር ነው እያሳዩ ያሉት። ስለዚህ ሀይሚና ብሩክ እኛ አንድነን የመጣው ቢመጣ በዙሪያችን ያላችሁ እኛን የማትወዱን ሰዎች ከህይወታችን ውጡልን ነው የሁለታቸው እርስ ማለት ነው እና ስለዚህ ፋሲል ደግሞ ማለት ነው ለጨረቃ ቤተሰብ አቤቱታ አቅርቧል ማለት ነው። ማለት በቃ ብሩክን ይቅርታ እንዲያደርግልኝ እኔ ሀይሚን መቼም አልተዋትም እያለ ነው ማለት ነው እና ሀይሚን አልተዋትም እያለ ነው። አሁን እኮ ብሩክ አንተ ስትመታኝ እኔም ልመታ ነበር ነገር ግን ከሴት ፊት ስለሆነ የመታኸኝ እኔ እንዳንተ አይደለውም እያለ እንግዲህ እየነፋ ነበር ጉራ ማለት ነው እና ብሩክም እንግዲህ እኔ መቶ እንደዛ ማለት ዘሎ ከፋሲል ላይ እንደዚያ ሲሆን ወይ ይሄ ነገር እውነት ነው እንዴ ብዬ ነበር። ግን ስራና ስራ ብቻ ነው ማለት ያን ያክል ችግር አለ ብዬ ወይም ይፈጠራል ወይም ጥርሱን አራክፎት ምናምን ነገር አይደለም። ስራና ስራ ብቻ ነው። በጣም ብዙ የሚሰሩ እንደዚህ ያሉና እና ሀይሚ ቀለል አድርገው ስለሚሰሩ ነው እንጂ በጣም በከባዱ የሚሰሩ አሉ። ስለዚህ ሀይሚንም ምንም አትበሏት እንዳትሰድቧት አደራችሁን የምሬን ነው እምላችሁ ስራ ብቻ ነው እየሰራች ያለችው እና ደግሞ ማጥራት ያለባትን ነገር መቼም አስር ደቂቃ ሀያ ደቂቃ ብታወራ እኔ እና ብሩክ እንዲ ነን እኮ አንድ ነን ብላ ብታወራ ያኔ ሳምታችሁ ዝም ነው እምትለው አይደል እንደዚህ በተግባር ደግሞ ካሳየች ሊገባን ይችላል ያ ማለት በቃ በብሩክ እኔ አልደራደርም በብሩክ አትምጡብኝ ነው እሷ እምትለው እኔ የብሩክ ብቻ ነኝ ነው እሷ እኛም ተራርተነሻል እንግዲህ ፋሲልም እንግዲህ አርፈ ተቀመጥ የምሬን ነው እምልህ ከዚህ በኋላ አርፈ ብትቀመጥ ደስ ይለኛል ብቻ ብቻ ግን ብሩክ ዛሬ ማለት ነው በጣም ጎበዝ ነው። የምሬን ነው የምላችሁ። እና በጣም እኔ ምን ልበል በቃ ማለት አንድ ሰው ለፍቅረኛው ማድረግ ያለበትን መስዋዕትነት ነው የከፈለው ማለት ነው። ማለት በቃ ማስተማር የፈለገው ነገር ምንም ቢሆን በሀይሚ ድርድር እንደማያውቅ ነው ያሳየን ማለት ነው።